ትንሽ ውሃ አርጌበታለሁኝ ጠማ- ነው ማለት ነው። እዚህ ጋር ፓራት አለኝ ከኩዝበራ መጠኑን ፍልፍል አስወጅ ማጂ ከሙን ፓራት መሸከል አይ ጠማጥም ትንሽ አርጌያለሁ ማለት ነው።

አሁን ካላስ ጨርሰናል። መጨረሻ ላይ ኩዝበራ ባራ እናደርግበታለን ማለት ነው። እንደዚያ አድርገን ነው ሸክሉ እንዲያምር ማለት ነው። በዚህ መልኩ ጨርሰና ቁርሳችንን ማለት ነው እንብላ።